የአማራ ብሔርተኝነት በልኩ ካልገባህ ስለ ብሔርተኝነት በአጠቃላይ ስለ ኢትዮጵያ ታሪክ በተለይ ስለ አማራ ሕዝብ ሁኔታና ስለ ብሔርተኝነቱ በጣም በተለየ ሳታጠናና ሳትወያይ ከዚህም ከዚያም እያቀነጫጨብክ ያዙኝ ልቀቁኝ ትላለህ። ሞቅ ሞቅ ታደርጋለህ። የአማራ ቴዎዶር ኸርዝል ነኝ ለማለትም ይቃጣሃል። የሐሳብ መሪ ነኝ ትላለህ። ስለ ብሔርተኝነት ርዕዮተ በአጠቃላይ ስለ ኢትዮጵያ ታሪክ በተለይ ስለ አማራ ጥያቄዎችና ስለ ብሔርተኝነት በጣም በተለይ መሰረት ያለው ግንዛቤ ካልጨበጥክ ወጥ ትረግጣለህ፣ ብዙ ነገር ታበላሻለህ። የተቋም ግንባታ ጠንቅቶነ የአማራ ብሔርተኝነት በልኩ ካልገባህ የአማራ ደረጃ መዳቢ ለመሆን ይከጅላል። እከሌ በአባቱ እንዲህ ነው፣ በእናቱ እንዲህ ነው እያልክ በደም ጥራትና በአጥንት ቆጠራ ተግባር ላይ ትሰማራለህ። እከሊት እንዲህ ናት፣ እከሌ ዲቃላ ነው ወደሚል አረንቋ ገብተህ ትርመጠመጣለህ። የአማራ ብሔርተኝነት በልኩ በልጎ ካልገባህ የማይጋጩትን ማንነቶች እያጋጨህ ህዝብን ከማንቃት ይልቅ ውዥንብር ውስጥ ትከታለህ። መንዝ ነኝ አትበሉ፣ ሸዋዬ ነኝ አትበሉ፣ ኢትዮጵያዊ ነኝ አትበሉ እያልክ ራስ ሳይገባ ነሳት ነቃ ህዝብን ለአንቀና ላደራጅ ትላለህ። የአማራ ብሔርተኝነት በልኩ ካልገባህ አማራነትን ከሃይማኖት ጋር ታጣብቀውና መውጫ በሌለ ቁልቁለት ውስጥ ገብተህ ትዋኛለህ። የአማራ ብሔርተኝነት በልኩህ ካልገባህ አንድም ሁለትም በሆኑት አማራና ጎ መካከል ያለው ልዩነት ግንኙነት ስለማይገለጥልህ ባልገባህ ነገር እየገባህ ልዩነት ትፈጥራለህ። ነገር ግን ትርመጠመጣለህ። የአማራ ብሔርተኝነት በልኩህ ካልገባህ ዋነኛ የብሔርተኝነት መርህ እህትማማችነትና ወንድማማችነት መሆኑን ዘንግተህ በእህትህና በወንድምህ ላይ ትዘምታለህ። የስም አጠልሸትና የስግብግብነት ግድያ መሪ ተዋናኝ ሆነህ ትገኛለህ። ወንድሞችህንና እህቶችህን ከትግሉ እያገለልክ ወንድሞችንና ና እህቶችህን እየገደልክ ለአማራ እየታገልኩ ነው ልትል አትችልም። የአማራ ብሔርተኝነት በልኩ ካልገባህ ምንም እንኳን ብሔርተኝነት እያንኳኳ አካባቢ ጋራው ሸንተረሩ ሐይቁና ወንዙ ሁሉ የማይነጣጠል ሁሉም የራስ እንደሆነ እንዲሰማህ የሚያደርግ ርእዮት ቢሆንም አንተ አልገባህምና አንዱን አካባቢ እያጋነንክ ሌለውን ዝቅ ታደርጋለህ። አንዱን አካባቢ የኔ እያልክ ለሌላው የአማራ ክፍል ግድ የሌለህ ሆነህ ትገኛለህ። አልገባህማ። የአማራ ብሔርተኝነት በልቆ በልቁ ካልገባ የአማራ ትግል ዋነኛ ዓላማ በአዴንና የአብይ አህመድን ፈላጭ ቆራጭ አገዛዝ ማስወገድ እንደሆነ አድርገህ ትረዳዋለህ። ከመጀመሪያውም የብሔርተኝነት ግንዛቤ ስር ወይም ጥልቀት የሌለው በመሆኑ ብዙም ሳትቆይ የአማራ ብቻ በሉ ስትል የቆይኸው ሰውዬ ሁሉንም አየ ነው፣ ከኢትዮጵያዊነት ጋር የሚወዳደር የለም የሚል ዘፈን ትጀምራለህ። መነሻዬ ጎንዳሪነት ወይም ጎጃሚነት፣ መዳረሻ ኢትዮጵያዊ ማለት ትጀምራለህ። የዚህ አካባቢ ሰዎች ለዚህ አካባቢ ያላቸው ጥላቻ ወደ ራ ይገኝለትም እያልክ አማራን ወደ መክፋፈል ትዘግጣለህ። ችግርህ ከመነሻው በእውቀት ላይ የተገነባ የብሔርተኝነት ግንዛቤ አለመጨበጥህ ነው። ስሜትና ብሶት ወደ ብሔርተኝነቱ ሊያመጣህ ይችላል። እሱ በራሱ ችግር አይደለም። ችግር የሚሆነው ሁልጊዜ በብሶተኝነትና በችግርተኝነት የቀጠልክ እንደሆነ ነው። ችግር የሚሆነው ስለ ብሔርተኝነት ያለህን ግንዛቤ ለማሳደግ በጥናትና ውይይት የማትሳተፍ ከሆነ ነው። ብዙሃኑ የአማራ ብሔርተኝነት በዚህ ደረጃ ላይ ያለ ነው። ይህን ለማረጋገጥ ሌላ ቦታ መሄድ አይጠበቅብንም። ማህበራዊ ሚዲያውን ዞር ዞር ብለን ማየት ብቻ በቂ ነው። ብዙ በጣም ብዙ እንደሚቀረን እንወቅ። ደጋግመን እያነሳን የምንወቃቀስባቸው የስንት ሰዎቹን አብዮታውያን ምን እያልክ ምን ያክል እንደሚበልጡን እንገንዘም። ከቻሌንጅ እስከ ስፓርክ፣ ከትግላችን እስከ ታጥቅ፣ ከታገል እስከ ዲሞክራሲያዊ፣ ከሰፊው ህዝብ ድምፅ እስከ አብዮት እና ቀይ ባንዴራ በጣም ብዙ ህትመቶች ነበሯቸው። በየጥናትና ውይይት ከባቡ እየታቀፉ ትልልቅ መጽሐፎችን ያጠኑ ነበር። በከፍተኛ ደረጃ ይወያዩ ነበር። ውጤቱ እኛን እንደ ህዝብ የጎዳ ቢሆንም ያዋልዱት አብዮት ግን እጅግ ስር ነቀል ነበር። ይህም ዝም ብሎ የመጣ ነገር አይደለም። የንባብ ውጤት ነው። የውይይት ውጤት ነው። የመንቃትና የመደራጀት ውጤት ነው። ይህ ባህል በወያኔም በኦነግም በሌሎችም ኃይሎች ቤት የነበረና ያለ ነው። ስለዚህ ህዝባችን የተሸከመውን የጭቆና ቀንበር ሰባብረን ነጻነት ለማረጋገጥ ህልውናውን ለማስከበር የማንልም ከሆነ የግድ ጠንካራ ብሔርተኞች መሆን ይገባናል። ብሔርተኝነታችን በእውቀት ላይ የተመሰረተ መሆን ይኖርበታል። ካልሆነ መልሶ ራሳችን እንደሚለበልበን ጠንቅቆ መረዳት ያስፈልጋል። የአማራ ብሔርተኝነት ከገባህ ምን ታደርጋለህ?